የዘውጁና ፕሮግራም እንደቀጠለ ነው እስካሁን አምስት ሰዎች እንግዲህ አላህ ሱብሓነሁ ወተዓላ ካለ ኒካህ ሊያስሩ ነው ሱብሓነላህ ከሀገር ውጭ ሀገር ውስጥ አሁን ደግሞ ዘውጁና መጥቶ እሷ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው ይሄ ከሸሪያው አንጻር እንዴት ይታያል ይሄ አንደኛው ጥያቄ ነው እነዚህ ምድረ ጃሂሎች ናቸው ተኖረ ብዙ ነገር ይሰማል። ብዙ ነገር ይታያል። መኖር ደጉ ዋለ። ያገር ሰው እና እህቶቼ ራሳችሁን ዝቅ ካደረጋችሁ ማንም ሰው ነው ዝቅ የሚያደርጋችሁ ለራሳችሁ ደግሞ ክብር ከሰጣችሁ ማንም ሰው ክብር ይሰጣችኋል። ወርቅ ያለ ቦታው ርካሽ ነው እና አትር ከሱ እህቶቼ፣ በእርግጥ ትዳር ስለፈለግን ሶሻል ሚዲያ ወጥተን እረክሰናል ወይ ልትሉኝ ትችላላችሁ። ያ ጉዳይ አይደለም። ያስረከሳችሁ የማታውቁትን ሰው ቤተሰብ የማያቀውን ሰው አንድ ቀን አውቃችሁ በአንድ ቀን በሶሻል ሚዲያ ባግራውንዱ ምን እንደሆነ ሳታውቁ ንካ አስራችሁ ሐላል እናደርጋችኋለን የሚሉ ሰዎችን ሰምታችሁ በእንደዚህ አይነት ኬዝ መግባታችሁ ነው። ወደ ትዳር ስትገቡ ሀቂቀተን በራሳችሁ ከቻላችሁ ስለዛኛው ሰው ማንነት ማወቅ ይኖረባቸዋል። ባክግራውንዱ ማን ነው፣ ምንድን ነው፣ እኔን ያስተዳድረኛል ወይ ህይወቴንስ የሚለውን ነገር ብታጠኑ የተሻለ ነው። ሰላሙ አሌይኩም ወራህመቱላሁ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከእኔ ጋር ሁል ሰላም ነው አልሐምዱሊላህ። ዛሬም እንግዲህ መግቢያ ላይ ባያችኋቸው አንዳንድ ቪዲዮዎች ወደ እናንተ መጥቻለሁኝ በዚህ ጊዜ ሶሻል ሚዲያ ላይ በሰራው በሰፊው እየተሰራበት ያለ ጉዳይ ነው። ከዚህ ቀደም ሀቢባ እህታችን ያው የማጋባቱን ስራ እየሰራች ትገኛለች። በዛ መካከል ሴቱም ያው ዘውጁና የሚለው መጥቶ ቅድሚያ መሰለኝ የዘውጁና የተጀመረው እና ያው ኡስታዝ ኑሮ ቱርኪ በሰፊው ውይይት አድርጎበት ነበር። እና ያው መዘወጅ እንዳለበት ቅድመ ከመዘወጅ በፊት ምን ምን መደረግ እንዳለባቸው እነዚያ አይነቱ ነገሮችን በሰፊው ትምህርት ሰጥቶ ነበር ለማህበራዊ ሚዲያ። ያው እሱ በጣም መልካም ነበረ፣ ደስ የሚል ፕሮግራም ነበረ። ግን ከዛ በኋላ ደግሞ እህታችን አሲያ እስላማዊ በተላበሰ መልኩ አድርጋ፣ በእርግጥ እስላማዊ በተላበሰ መልኩ አይደለም። ያው አንዳንዴ ኡስታዝ ናት፣ ታስተምራለች ምናምን ቲክቶክ ላይ ያው ብቻ አሉ አንዳንድ ነገሮች የምትላቸው ነገሮች ብዙዎቹ እንደ ስታዝ አድርገው የሚከተሉ ሰዎች አሉ፣ ማ ይከተሉ ሰዎች አሉ። ግን እሷ ደግሞ ያው እስላማዊ በተላበሰ መልኩ ብላ ኒካ እናስራለን፣ ሰዎች ሁለቱ እዚህ ጋር መጥተው ይተዋወቃሉ፣ ኒካ አስረን ከዛ በኋላ ስልክ እንሰጣለን፣ እዛው ተነጋግረው ይጨርሳሉ ነው ይግባባሉ፣ ከኒካ በኋላ ማለት ነው። እህቶች ይሄን ነገር ትደግፉታላችሁ? ከሸሪያ አንጻርስ እንዴት ነው የሚለው ወንድማችን ሁሱ ማቀርብላችሁ ይሆናል ለማንኛውም እስቲ ከሸሪያ አንጻር እንዴት ነው የሚለውን ነገር በወንድማችን ሁሱ ላሰማችሁና፣ ስለ ሸሪያው ይሄ ነገር ይቻላል ወይ ማለት የማያውቁትን ሰው ምንነቱን ሳታውቁት፣ ዝም ብላችሁ ዘው ብላችሁ እዚህ ጋር በአንዲት ደቂቃ ያገኛችሁትን ሰው ማንነቱን ሳታውቁ ኒካ ታስሮላችሁ፣ ከዛ በኋላ ኒካ ተከየሉ ስልክ እንኳን ሳይሰጣችሁ ቤተሰቡ ማን ነው የማን ልጅ ነው አህላቆ እንዴት ነው የሚለው ነገር ሳታውቁ ስልክ ሳይሰጣችሁ ማንነቱ ሳታጣሩ ኒካ ይታሰርላችኋል። ከዛ በኋላ ኒካ ከታሰረ በኋላ ከሱ ጋር ታውራላችሁ። ያው እንደዛ ነገር ነው ሀቢባ ቤት እየተካሄደ ያለው እና፣ እስኪ ለማንኛውም ከሸሪያ አንጻር ይሄ ነገር እንዴት ነው የሚለውን ከሁሱ እንደበ ሰምተን እንመለስ። ቪዲዮን ተከታተሉት። አሁን ደግሞ ዘውጁና መጥቶ እሷ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪያው አንጻር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ መድረጃ ናቸው ይሄ ጀመሩ ሰዎች እንዳትቀላቀሉ፣ ማቻዳራ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲይነ አይነ ቦታ አትገኙ። ሙስሊሞች ስለዲን ታስተምሩ የምታስተምሩት እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግን እንትላላችሁ አይደል? ፍቱ፣ ሙስሊሙን ስለዲኑ ይማርበት። እውቀት ካላቸው አስተምሩ፣ ከሌላቸው አዳምጡ። አሁን ይህን እንሰራለን የምትሉ ዳያዎች ዱዓት ካላቸው አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነቢያትን ትምህርት አንግቦ ለትውልድ የሚያስተላለፍ ነው። ታዉት ለዚህ ሱ እዚ ላይ ኔ ትጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብሎ የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ። እኔ አንደኛ ገበት ጥያቄ ነበር፣ የምን ተፍሲር ናቸው? ዘመናዊ ጀንጀና መንገድ ነው

አሁ እንግዲህ ተመልካቾቼ እንደሰማችሁት ነው። ከእንደዚህ አይነት ነገር እራቁ፣ ራሳችሁን አስከብሩ። ትዳር ከአላህ ነው የሚመጣው። በእርግጥ ሰበቡን ማድረስ አለብን እንጂ በዚህ መልኩ ባይሆን የተሻለ ነው። አላህ ለእናንተ የሆነውን የትም ይዘግያል እንጂ የትም የትም የትም የማይቀር ነገር ነው። ትዳርና ሞት አይቀርም አይደለም። ስለዚህ የማይቀር ጉዳይ ስለሆነ እናንተ ራሳችሁን ብቻ ጃሂዝ አድርጋችሁ መጠበቅ ነው። ሰጪው አላህ ነው። ሲሰጣችሁ ደግሞ የሚያ

በእናንተ ህይወት የሚጫወት ሳይሆን አላህ ሷሊ የሆነውን ለእናንተም የሚጠቅም አኬራ ዱሪያችሁን ለማሳመር ጥሩ መንገድ የሚከፍትላችሁ እንዲሁም ደግሞ በአኬራ መዱኒያ ብቻ ሳይሆን በአኬራ መብራችሁ ጀነት የምትገቡት መልካም ሰው አላህ ይወፍቃችሁ። ወላ ወደ አላህ እጃችሁን ዘርጎ እንጂ እዚህ ሶሻል ሚዲያ ላይ መታችሁ አትጃጃሉ። ይሄ ኔጃ በእኔ እይታ እንደረከስኩ ነው ማስበው ማለት ነው፣ እንደ ሴትነቴ በተለይ እማያቸው ነገሮች አሉ ብቻ። አንዳንድ ነገሮች በጣም የሚያስጠላ። በርግጥ ለእናንተ ደስ ሊላችሁ ይችል ይሆናል። የሰው እንደ ባህሪው ነው አደለ? ስለዚህ ሰተር ብላችሁ ራሳችሁን አክብራችሁ ራሳችሁን በጥሩ መንገድ በጥሩ አክላቅ ከያዛችሁ እርግጠኛ ነኝ እናንተ ሷል የሆነ ትዳር አታጡም። ነገ ይቆጫችኋል። የት ነው ያገኘሁሽ ትዳር እያፈላለሽ ቆመሽ ቀርተሽ ምናምን እነዚህ ነገሮች የሚቀርላችሁ እንዳይመስላችሁ። ሰው ሆኖ ከተጣመረ የሆነ ግጭት አይቀርም። በዛ ሰዓት ላይ ያው የእኛ ወንዶች ደግሞ እያሳያትር ተው፣ በቃ በዛች ደካማ ጎናችሁ ነው የሚገቡባችሁ እና ራሳችሁን አክብራችሁ ህይወታችሁን የሚያሳምር ሰተር ብላችሁ አላህን ብትለምኑት የተሻለ ነው ለማለት ነው። ቅድም እነዙዙንም እነ ኩኪንም አጋባለው ስትል ነበር። ቅድሚያ የምጀምረው ከነሱ ነው ስትል ነበር። ዙዙም እንደሰማችሁት ነው፣ ይዘግያል እንጂ እኛም እንጠብቃለን ስትል ሰምታችኋታል። አዎ ድፈሩም ብላለች። ታዋቂ ሰዎች ናቸው ለእኔ እሺ አይሉኝም ብላችሁ ዳር ዳር አትበሉ፣ ደፍራችሁ ጠይቁን ብላለች። ያው ደፍራችሁ ጠይቁ የምትፈልጓቸው ሰዎች በሚዲያ ሳይሆን ኢትዮጵያ ውስጥ ቤተሰብ አጣርታችሁ ማንነትን ተዋውቃችሁ እንደዚህ ሲሆን ነው ደስ የሚለው። በተለይ ቤተሰብ የመረጠላችሁን አክላቁን ኢማኑን ማንነቱን አስተዳደጉን ምናምን በደንብ አውቃችሁ ብገቡበት ነው እምነግራችሁ እምላችሁ። ምክንያቱም አንዳንድ ሰው አንድ ነገር የሚያወራው ከሚያሳልፈው ህይወት ሊሆን ይችላል ብላችሁ ያው አንዳንድ ጊዜ ከቤተሰብ አፈንግጦ ማግባት፣ እንደዚህ አይነት ሶሻል ሚዲያ ላይ ተዋውቆ ማግባት ትልቅ ከፍተኛ አስተዋጽኦ ያስከፍላችኋል፣ ነገ ዋጋ ያስከፍላችኋል። ስለዚህ ቤተሰብ የመረጠላችሁ ቤተሰብ ማንነቱን እድገቱን አህላቁን የሚያውቀውን እንዴት እንዳደገ አስተዳደጉ እንዴት እንደሆነ ቤተሰቦቹ እንዴት እንዳሳደጉት ምናምን አውቃችሁ ሀቂቃ፣ በዛ መንገድ ብትጋቡ በዛ መንገድ ብትሄዱ እርግጠኛ ነኝ ሕይወታችሁ ያምራል። ግን ማንነቱን ምንም ሳታውቁ ዛሬ አውርታችሁት ኒካ ከታሰረ በኋላ ከዛ በኋላ ማንነቱን ስታውቁ ምን ልትሆኑ ነው? ንካይን ውርድልኝ። አሁን እንደዛ ሳይኮን እንኳን አሁን ባለንበት ጊዜ ላይ ፍች በስቷል። ያ ማለት ምንድን ነው? ሳይግባቡ ተጋብቶ ሲጋቡ ደግሞ መፋታት ስለሆነ ነው። እና አላህ ይጠብቀን። ጥሩ ትዳር ደግሞ አላህ ይስጣችሁ። ላገቡት ደግሞ አላህ ሳሌ ያደርግላችሁ። ለእናንተም ደግሞ ሷሌ የሆነ ትዳር አላህ ይወፍቃችሁ። ሷሌ የሆነ ልጆችንም አላህ ይወፍቃችሁ። እና ውዶች ያው በተለይ ደግሞ ስደት ያላችሁ ጠንክራችሁ ሰርታችሁ ገንዘባችሁን ይዛችሁ ሀገራችሁ ገብታችሁ ጥሩ ወንድ ፈልጋችሁ አግቡ ለማለት ነው።